የእኔ አቃጣዮች ዛሬ ደግሞ ምን እያደረጉ ነው? አብረሽ ስልኩ እየጎረጎረ ሩታ ቆንጠጥ አደረገችው። እንግዲህ አብረሽ ተመልከቱልኝ አሬዩ እናቱ ወይኔ በላቸው በቴስት ነው እንደዚ አይነት ማለት ነው ለሩታዬ። ሩታዬ ደግሞ ፈገግ አለች ለጥላቸዋለሁ በቃ ሚስት ማለት እንዲናቱ ነው ብላቸው። ባልቆጣ ሴን ፈገግ የምትል ሚስት በሁሉንም ነገር ማሸነፍ ትችላለች። በነገራችን ላይ ሊደበድባቸው የመጣ ሰው እራሱ ማለት ነው ፈገግ ሰጥ በቃ ሊደበድባቸው የነበረው ይረሳዋል ማለት ነው። በመቀጠል ደግሞ ትላንትና ሩታዬና አብረሽ ሽማቅ ለብሰው መጥተው ነበረ። ይሄ ጭንቅላታቸው ላይ ያደረጉትን ማለት ነው። እንዴ! እንዴ! እንዴ! እናንተ እናንተ ዱባይ ለምን መጡ አላችሁ፣ ሰሞኑ አሁን መልሳችሁ ደግሞ ጨርቁን ለምን ለበሱ እንዴ? ይከሰሱ፣ ይጠየቁ። እኔ ሰምታችኋል አሉ ወይስ አልሰማችሁ? እኔ ካልሰማችሁ ነግራችኋለሁ። እውነቴን ነው ብላችሁ ሰላም አሌይኩም ወራህመቱላ ወበረካቱ። ውድና የተከበራቸው ቻላሊ ቤተሰቦች እንዴት ናችሁ ልኝ? በያላችሁበት ሰላምና፣ ጤና ደስታ መኝላችኋለሁ። ላይክ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ና አብርሽና ሩታዬ እንግዲህ ሩታ ስልክ ሲጎረጉር አብርሽ መብላይ ስቃል የሆነ ቪዲዮ ነው የሚያየ ወኪድ እና ሩታ ደግሞ ቆንጠጥ ስታደርገው አብርሽ ደግሞ ሄደ በቴስት አላት ማለት ነው። እኔ ማሳኩኝ የምር ሩታ ራሱ እኮ ስቃለች። በሰለች በቃ ሚስት ማለት እንዲህ ዳዲ ብሬ ነው ብላችሁ። የኔ ጀግና እምኮራብሽ እኮ ለዚህ ነው ሩታዬ ማለት ነው። እና ብዙ ነገር አሳልፋ ተቋቁማ ዛሬ ላይ ደረሰች። ገና ቀጥሎ ደግሞ የሆነ ነገር ንትሴል በነገራችን ላይ ተጣልቶ እኮ አይደለም ጨዋታ ነው የያዙት። እኔ በነገራችን ላይ እንደዚህ ሲጨቃጨቁ ደስ ይለኛል። እውነቴ ነው ብላችሁ። እንደዚህ ኑ በቃ እንደዚህ ብቻችሁኑና እንደዚህ ፈታ አድርጉን የምር እንደዚህ እንደዚህ ስትፎጫጨሩ ብትመጡ ለእኛ ደስ ይለናል። የምር ለእኛ ደስ ይለናል። እኔ ደስ ይለኛል በነገራችን ላይና ከሌላኛው ሰ ጭቅጭቅ ነዘነዝ እኔ እንደ ጭቅጭቅና ነዘነዝ እንዳስጠላኝ ወይኔ ወይኔ እና ሌላኛው ጉዳይ ላውራ። ውድ ቤተሰቦቼ ትላንትና ሩታዬና አብረሽ ሽማቅ ለብሰው መጡ እና ያንን ሽማቅ ለምንድን ነው የሚለብሱት? ሲቀጥል ደግሞ ማሻላ የምትሉ አላችሁ ምናምን። ማሻላ ያለ የለም። በነገራችን ላይ እኔ ኮሜንት ንብንበያለው። በመቀጠል ደግሞ እናንተ መቼ ጽድቅ ሆናችሁና መቼ ነው ጸዴ ሆናችሁና ነው እኛን የምትከራከሩን ማለት ነው? ማለት ማሻላ የምትሎ የምትሉን እናንተ መቼ ጸዳችሁ? መጀመሪያ ሻወር ከራስ ይጀምራል። ሲቀጥል ደግሞ ምንድን ነው አብረሽ ይ ስልክ ተደውሎብኝ ነበረ እና ምልላችሁ ነበረ። ብዙ ሰው ለብሶታል አይደለም። አብርሽና ሩታ እኮ አይደለም የለበሱት ይሄንን፣ ማለት ነው ሽማቁ የለበሱት እነገነት ንጋቱ ከነልጆቹ ልጆቹ አድባይ ገብተው፣ በመቀጠል ደግሞ ነብሬክስ ሐበሻዊ የዛኔ። የት ሄዳችሁ ነበረ? የት ሄዳችሁ ነበረ? ታፍናችሁ ነበር? ተቀብራችሁ ነበር? ሞታችሁ ነበረ? ዛሬ ነብስ ዘራችሁና ተነሳችሁና ነው ወይስ? ይህ እኮ የምር ግን ማለት ነው እማልጠብቃችሁ ሰዎች ራሱ በቀብን ተዘይነት በቅናት በምቀኝነት መቀኝነት ያልተዘራባቸው ማልጠብቃቸው እንደዚህ ምቀኛ ናቸው። አማልላቸው ራሶ ለምን ለበሱ እንዴ? እውነት ሽን ነው። ጨርቅ እኮ ነው የለበሱት። ምንድን ነው የለበሱት? ጨርቅ ልብስ ነው የለበሱት። ሽማቅ ነው የለበሱት። ጨርቅ እንዳጂ ማለት ነው። እኛ ልብስ ስንለብስ የሙስሊም የክርስቲያን ተብሎ የሚለበስ ልብስ አለ። እስከ መስቀል እስከሌለበት ድረስ ማለት ነው። መስቀል ከተደረገበት ብቻና ብቻ ነው የማንለብሰው። እኛ ራሱ ተለ ክርስቲያን ነው ብለን የምንለታው ልብስ አለ እንዲናለው። አንዲ በአንዱ ትመጣላችሁ፣ አንዲ በአንዲ ትመጣላችሁ። ምቀኝነታችሁ የምር አናታችሁ ላይ ነው የወጣው። አናታችሁን እንጂ አናታችሁ ላይ ወቶ ፊጥ ብሏል። እውነቴ ነው ምላችሁ። እረ ተው። እረት አያልፍላችሁ። መቀኛም ሰው እኮ አያልፍለት፣ እውነት ለመናገር እና እኔ ያልፍለታል ብዬ አላስብም። ስለዚህ ወደ ራሳችሁ ብትመለሱ ባይ ነኝ። እኔ ያስገረመኝ እንዴ በብራቸው ገዝቶ ለለበሱት ልብስ ሰሞኑ ገቡ ዱባይ፣ ተዝናኑ፣ የሚፈልጉትን ነገር አደረጉ። መብታቸው ነው። የፈለጉትን ነገር ሲያደርጉ ነበረ። ከዛ ሽማቅ ለብሰው ያ ቪዲዮ ካለ ራሱ አጥፉት። ለምን ይጠፋል? ይልፖሰት ነው። ለምንድን ነው የሚጠፋው? ጥላቸው ደግሞ ከኛ ጋር ቪዲዮ ካጠፉት እንደሁም የተቀረጸው ቪዲዮ ራሱ ካለ አጥፉ። ኧረ መጀመሪያ ራሳቸው አጽዱ። ልብስ ስለ ልብስ ከምትከራከሩ መጀመሪያ ላይ ስለለበሱት ሽማቅ ከመከራከራችሁ በፊት እኔ ማነኝ ብላችሁ ራሳችሁ ጽድት አድርጉት። የሙኔቴ ነው ብላችሁ እኔ ጽድቅ ጽድቅ አያጫውታችሁ። እዚ ራሱ እንደ ሃይማኖት ሃይማኖት ያጫውታችሁና ኢትዮጵያ ስገቡ እኮ ያለኒቃ ልም የምትሉ ሴቶች አላችሁ እንዴ። ልቅ ልካችሁ ነው የምንነግራችሁ እውነት ለመናገር እንዴ እዚህ እንደዚህ ያደርጎ እንደዚህ ያደርጎ እንዲሁም ከስልምና ራሱ የሚወጡ አሉ። ምን ጨዋጨዋ ያጫውታችኋል። እናንተ መንደሬውላ ማለት ነው። የምሬን ነው የምላችሁ። እና ገነት ንጋቱ ከነ ልጆችዋ ብሬክስ ሀበሻዊ ሁሉም እየለበሰው የዛኔ የታለሽ? ለምን ለበሳችሁ? ጭራሽ በጨርቅም ልትከራከሩ እውነታችሁን? ነው እስኪ ወላይ ይበሉ። ወይ እስኪ አንዳንዴ የሆነ አምልጧችሁ እራሱ ጥሩ ነገር ስሩ እስኪ፣ ጥሩ ነገር አውሩ እስኪ። ሲቀጥል ደግሞ እናንተ ማን ፈቅዶላችሁ ነው ሌላ ቦታ እየሄዳችሁ ማሻላ፣ ጎበዝ፣ ጀግና፣ በርቱ ጎበዝ፣ ሄዱበት የምትሉ ሌላኛው በዚህ በናብርሽና በሩታ መስመር ያሉትን ደግሞ ለምን ትላላችሁ ማለት ነው? እና አይዟችሁ እየተቃጠላችሁም ቢሆን ወተት ጠጡ በደንብ አድርጋችሁ ቪዲዮ ደግሞ ይለቀቃል ይለቀቃል አይለቀቃል። እዛችሁን ቪዲዮ ካላጥፉ ደግሞ የምትታጠቧላችሁ፣ አምጥተን እናጥባችኋለን ምናምን። እጠቡን፣ ጀምሩን፣ በእኔ ጀምሩ። እንዳውም ሀ ብላችሁ ጀምሩን። ትሆን የሞቻችኋለሁ፣ የዛኔ እናንተ ምድረ ማፈሪያ ማለት ነው። የምሬ ነው የምላችሁ። እንዴ ልጆቹ በብራቸው ገዝቶ ለለበሱት ደግሞ ለጨርቅ መከራከራችሁ ምቀኝነታችሁ ማለት ነው እዚህ ጋር ያስታውቃል። የምሬ ነው የምላችሁ፣ በጨርቅ መከራከራችሁ ማለት ነው ስለ ጨርቅ ማውራታችሁ። ለምን ለበሱ? ይሄ እኮ ሙስሊም ነው እንዳንተ እኮ ክርስታን ናችሁ ምናምን። ሃይማኖት ከምን ወስደው? ይሄ ልብስ ስንትና ስንት ሰው የለበሰው እነሱ ጋር ምን አመጣው? ስንዶቻቸው መጥተው ለብሰውታል። እናንተ የምሬ ንምራችሁ በጣም አስተሳሰባችሁ የወረደ ሰው መሆናቸው አሁን የተረዳሁኝና ትናንትና ራሱ ውሾቹ ጭኋሉ ጅቦቹ ምንድነው፣ ውሾቹ ጨዋሉ ግመሎቹ ወደፊት ብዬ ነበረና፣ አንዲቱ አመጣችና አብረሽና ሩታ እማትሳደቢ ከሆነ ሰብስክራይቤን አነሳለሁ አላችኝም። እንደ ገደል ግቢ ከነ ሰብስክራይብሽ የኔ እናት። ምን አጠፉ ብዬ ነው፣ ምን አደረጉ ብዬ ነው የምሳደበው። ዛሬም ነገ የምሳደብ ሴት አይደለሁም። በእነሱ የሚመጣው ግን እያጠፍኩኝ አሰጣለሁ። በሁለቱ ልጆች ግን አልደራደርም። ተግባባን አይደለም እንጂ አብርሽና ሩታ እማትሳደቢ ከሆነ ሰብስክራይብ አድርጌሽ ነበረ፣ ሰብስክራይቤን አንስቼ ይወጣለሁ። ገደል ግቢ፣ የምር ገደል ግቢ፣ ዝጊ። አስረግጬ እነግርሻለሁ። እንደውም ብሎግ አድርጌሻለሁ። ኮሜንት እራሱ እንዳጽፊ ማለት ነው። ቪዲዮን እይ አይቆጥርም፣ በነገራችን ላይ ጥቅም የለውም። ዝም ብለሽ እይ ማለት ነው። አንቺ ብሎክ ስላደረግኩሽ ከንቱላ እና ሲያምርሽ ይቀራል። ባይሆን ሰርጋቸው መቼ እንደሆነ እማሳውቃችሁ ይሆናል። እውነት ለመናገር ኢትዮጵያ ያለውን እኛ እሱ ላይ ነው ትኩረት የምናደርገው እንጂ እነሱን የምንነቅፍበት፣ የምንናገርበት ጊዜ የለንም። እነሱ ብቻቸው መጥተው እንደዚህ ፏዘና ፍትት ቢሉ ቢመጡልን ብቻቸው ደስ ይለኛል። እኔ በነገራችን ላይ እና ስለ ትላንትና ቪዲዮ ደግሞ እኔ ተናግሬ ነበረ። ከዚህ በኋላ ለመናገር መናገር አትፈልግም። እንዲህ ማታ ተናግሬ አንቺ ያስመሳይ አንቺ እንደዚህ እናንተ ቪዲዮ በደንብ አዳምጣችኋል ግን የኔው ቪዲዮ የሰራሁትን ቪዲዮ ማለት ነው። አናት አናቴ እኮ ነው ያላችሁኝ። የምሬን ነው ምላችሁ። አጥስተውባት ከሆነ እኮ አሁን ማንፋታቸውም ብዬ ተናገርኩኝ። እናንተ አናት አናቴን እንክቅመሺ ረ በለው እኔ እኔ ስድብ እፈራለሁ። እውነት ነው፣ እኔ ስድብ እፈራለሁ፣ እጣላለሁ እና እኔ ግን የምሳደበው ለነዛዎች አጥቤ አሰጣለሁ። ወደ ኋላ አልልም። ግን እንደዚህ አይነት ነገር ቪዲዮ አዳምጡ እስከ መጨረሻ። እነሱ አሉ እንደዚህ አሉ ብለው ነበረ። ነገር ግን አጥፍተውበት ከሆነ ወደኋላ አንርም፣ ዛሬም ነግም። ክብሯን በክብሯን ሲሰሩ ሲሸቅሉባት ነበሩ ብዬ ተናገርኩኝ። ለምንድነው እስከ መጨረሻ ሰርታ አዳምጡ የምትሳደቡት? እና ለማንኛውም አይፈረድባቸውም። ያው ሩታን ስለምትወዷት ነው። ግን አዳምጡ። እውነት ለመናገር እስከ መጨረሻ አዳምጣቸው። እኔ ራሱ አልፋታቸውም ብያለሁ። አልፋታም። አሁንም ይሆን ነጌም ማለት ነው። ይሄ ደግሞ መልስ እንዲሰጥን እንፈልጋለን ከእነሱ ከራሳቸው አንደበት። ተግባባን።